እናንተ ጠጋ በሉ ጠጋ በሉ፣ ጉድ ጉድ ልንቀራችሁ፣ የሴቶችን ጉድ ልንቀራችሁ። ሴቶች እኛ ወንዶች ወንዶች ወንዶች እንላለን፣ ሴቶች የሚያደርጉትን ደግሞ ልንቀራችሁ። እቺ ማለት ነው የ23 አመት፣ ታምናላችሁ? 23 አመት፣ 23፣ ሁሌ እኛ የወንዶችን ክፋት ክፋት ክፋት እንላለን። ዛሬ የምነግራችሁ የሴቶችን ክፋት ነው፣ ምን አይነት ሴቶች እንደሆኑ ማለት ነው። ሀያ ሁለት ዓመት ልጅ ነች እቺ እዚህ ጋር የምታዩት ውብ ናት፣ ውብ ናት። እኔ እንዲህ አይነት ሰው ራሱ ይፈጠራል ብዬ እንደዚህ አይነት ቆንጀላ አይቻላቀም። ከዛ ሀያ ሶስት ዓመቷ ነው። የራሷ የውበት ሳሎን አላት ሜክሲኮ ውስጥ ማለት ነው። ከዛ የራሷ የውበት ሳሎን ያላት ናት። በጣም ውብ ናት። ቁመቷ፣ ቅርጿ፣ ምኗ ምኗ በቃ ስታምር፣ ናቹራል ቢዩቲፉል ናት ማለት ነው። ከዛ በኋላ ሳሎኗ ውስጥ ቁጭ ብላ ላይፍ ስትሪም ታደርጋለች። ታዋቂ ናት፣ ታዋቂ ናት። ወደ ሁለት መቶ ሀምሳ ሺህ ምናምን ፎሎወር አላት ማለት ነው። እና ሜክሲኮ ውስጥ ትታወቃለች። በቃ በጣም ታዋቂ ናት፣ በጣም ቆንጆ ናት እና ላይፏ ላይ ሰባት ሺህ ሰው ነበረ። ሰባት ሺህ ሰው ቁጭ ብሎ ማለት ነው። ከዛ ውይ ዛሬ ምንም ነገር መጣም በቃ ቀፎኛል። የሴቶች መሰሪነት ልንገራችሁ ብዬ ነው ከዛ ዛሬ በጣም ቀፎኛል፣ ወደ ቤት ሊሄድ በቃ እናንተ ስሩ። ሁለት ሴቶች አሉ ኦፊስ ውስጥ እንትኑስ ማለት ነው፣ አብሯት የሚሰሩ። ከዛ እኔ በቃ ወደ ቤት ሊሄድ ዛሬ በጣም የሆነ ነገር ተጫጭሉ፣ ይል ደብር ቁጭ በይ ቁጭ በይ ይሏታል። ለምንድ ነው ትላለች፣ ከላይፍ ውስጥ እያወራች ማለት ነው። ዛሬ ምንም ደስተኛ አይደለሁም፣ የሆነ ነገር ክፉ ነገር ይፈጠራል፣ እንዲሁ ይታወቀኛል ምናምን ስተ ምንም አይፈጠርም ቁጭ በይ ቁጭ በይ ይሏት እና ከዛ ቁጭ አርጓታል ማለት ነው። ከዛ እሷ ደግሞ በቃ ወደ ቤቴ ካልሄድኩ ትላለች፣ አይሆንም፣ ቁጭ በይ። ከዛ አንድ ጓደኛዋን ትላታለች እንደ ጊፍት አለሽ ትደውልላትና ሁለት ጓደኞቿ ናቸው ጉድ አርጓት ማለት ነው። ከዛው ትደውልላትና ጊፍት አለሽ ስለዚህ በጣም ጊፍት ስላለሽ ትልቅ ኤክስፔንሲቭ ጊፍት ስላለሽ ከእንደዚህ ከሚያውቋት ፎሎወሮቿ ምናምን ጊፍት ይመጣላታል ለምዳለች ማለት ነው ላይክ ብዙ ጊዜ ይመጣላታል እና አንድ ጓደኛ ቴክስት አደረገላታለች አስር ጊዜ አሁንም ሱቅ እረሽ አሁንም ሱቅ እረሽ ሥራሽ ቦታ አለሽ ትላታለች እቺ ሴት እንግዲህ ፀጉር ቤት አላስች የምታወት ቆንጅዬ ማለት ነው ከዛ እዛው ነሽ አይደል እዛው ነሽ አይደል ስትላት አዎ እዛው ነኝ ትላታለች ከዛ አንደኛዋ ደግሞ አብራት የምትሰራው አንደኛዋ ከውጭ ሆና ነው ቴክስት የምታደርገላት አንደኛዋ አብራት የምትሰራው ደግሞ ልሂድ ስትላት አንቺ ስሪ እኔ ልሂድ ስላት ነው አዎ ትንሽ ጠብቂ በጣም የሆነ ሰው ኤክስፔንስ በጣም ውድ ነገር ይዞልሽ ሊመጣ ነው ብለው እነች ልጅ ያስቀሯታል። እሷ ላይፍ ላይ ሆና የምታወራው የሚዋሩት ማለት ነው ሰው ፊት ሰባት ሺህ ሰው አለበት ታዋቂ ና ብያቸዋለሁ። ከዛ እያወሩ እነዚህ ምስጦች ማለት ነው። ከዛ እያወሩ ምን ብታደርጋት ጥሩ ነው የሆነ ዲሊቨሪ ይመጣላታል። አሳማ የአሳማ አሁን ታዩታላችሁ ቪዲዮ ላይ የአሳማ እንትን ይልክላትና ታየውና ትቀበል ነው ቴንኪዩ ቴንኪዩ ትልና የሳቀች ማን ይህን የሚልክልኝ ምናምን ብለው እሱን አቅፋ ይዛ ቁጭ ብላለች። ከዛ ደሞ ዲከምበር ተንኳኳና ገባ ሚስ እንትና ምናምን ነው ሲሏት፣ አዎ ነኝ ስሟን አጣራ እቃ ዲሊቨር ያለሽ እና አንቺ ነሽ ሲሏት፣ አው ትለዋለች ማለት ነው ብላ ብድግ ብላ ልትቀበለው ስትል ሽጉጥ አውጥቶ ግንባሯ ላይ ሁለት ላይፍ ላይ ሆና የ23 ዓመት ልጅ እቺ ነሽ መሰለች ውብ ልጅ ጓደኞቿ አስገደሏት። በቀናት ማለት ነው። በጣም ታዋቂ ናት። ሰው ሁሉ ይወዳታል፣ ጊፍት ይሰጣታል። ምናምን የራሷ ሳሎን ያላት ቀጥራ መታሰራት እና ከውጭ የያዟት እንዳትሄድ ይሄድ ራሱ ያደረጓት ይወጣ ይተርፈ ነበር። ወደ ቤቷ ብትሄድ አትሄጂ ብለው እዛው ሱቅ ውስጥ አንቀው እዛው ላይፍ ላይ ሆና ቪዲዮውን አይቼዋለሁ፣ እንዲ ባይኔ አይቼዋለሁ። ገብታችሁ ፈልጋችሁ ማየት ትችላችሁ። 23 years old ሜክሲካን ጋር ብራችሁ ብትጽፉ ይመጣላችኋል። አይኔ እያየ በሆዶ በደረቷ አንድ ሽጉጥ በቀለሃ ሶስት፣ ደግሞ ሁለት ደግሞ በጭንቅላቷ ከቶ እዛው ላይፍ ላይ እንደዚህ ብለ ድፍት አደረጋ። እላችኋለሁ ሴቶች እባቦች ናቸው። እባብ ጓደኛ አትመኑ። ሁሉ ጓደኛ እንዳይመስላችሁ። እና ሁሌ ወንድ ልጅ መጥፎ የሚያደርግ የሚያደርግ ይመስለናል። ሴቶች ራሳቸው ነቀዞች ናቸው። ጌታን ነው የምላችሁ። እንደዚህ አይነት ክፉ ክፉ ክፉ ክፉ ክፉ እየተረገሙ ጓደኞች አሉ። እርግጠኛ ላይም በትናንተም አካባቢ ይኖራሉ። ተጠቃቁ። ለማንኛውም ማንንም ማመን አትችሉም ከዚህ በኋላ ላይክና ኮመንት አድ